የኑሮ ውድነቱ በእጥፍ ጨምረዋል የሚለው ካቴጎሪክሊ ሀሰት ነው ይህ ህስተት ነው እንዲያውም ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው የኢትዮጵያ የግብርና ምርታማነት የጨመረበት ሁኔታ ለራስም የሚገርም ነው በዘራችሁ ያደርስባችሁ የሚል ነገር ነው ያየሁት በአንዳንድ ማውጣት አብይ አህመድ ይችልበት ስራ ሲገኝ የቤተሰብ ገቢ ሲጨምር፣ የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው። የመምህራን ባንክ ለማቋቋም እንቅስቃሴ እያደረግን ነው። እንዳንተ አገርንም ህዝብንም የሚክዱ ወይ ከአማራ ህዝብ አልሆነ ወይ ከኢትዮጵያ ህዝብ አልሆነ የአብይ አህመድ መጫወቻ እንደነዚህ አይነት አለሌዎች ግን በሀገራችን አሁን፣ ብዙ ሰው ሆምኬር ቤት ውስጥ መታከም አዳዲስ ነገሮች እየመጡ ነው። የውጭ ምንዛሪ እጥረት ብቻውን ፋብሪካዎችን አያቆምም። ይሄ ብዥታ አለ። ግብር ተጨመረ የሚል አዲስ የተጨመረ ግብር የለም። አብይ አህመድ ሰክኗል አለ። አብይ አህመድ በዚ በዚህ ሁለት ዓመት ውስጥ ሰክኗል በዚህ ሁለት ዓመት ውስጥ የአማራን ሕዝብ እየገደለ ያለው ማለት ነው። የክብር ጠቅላይ ሚኒስትሩን የመተንባ ያቅምም ይገርመኛል። የአማራ ሕዝብ ጥያቄ አብዛኞቹ አጀንዳዎች የሀገራዊ ምክክር አጀንዳ ሆነው መጥተዋል። እንግዲህ አያችሁ ከባንዳነትን የዛ የወረደ ባንዳነት ኢሳያስን ሲያዩ እንደ ቁልጭ ቁልጭ እያለ እየተለማመጡ እንደዛ ነበር የሚ ጽንፈኛ ከሆነ በኋላ እምነት የለው ዘመድ የለው ወገን የለው ሁላችንም ጠላት ወደ መሆን ተሸጋግሯል። እንዲህ አይነት አጥፊ ኃይል መጽዳት አለበት። የአማራን ህዝብ የሰደበ መንግስቱ ኃይለማርያም፣ እነዚህ ቢያገኛቸው ምን እንደሚታውቃለን መቀመጫቸውን በሳንጃ እየወጋ ማባረር ነው አይደል ያለው በጣም ያስቃል። በጣም ያስቃል። መሬት የሚገባው እየገባ ነው። የሚደመሰሰ እየተደመሰሰ ነው። እናገኘው ተሻገር፣ እነ ተመስገን ጥሩ ነ በዙሪያው ያሉታሉ። እነሱ ክላስ ያላቸው ባንዳዎች ናቸው። እንደዚህ ያለ ነገር ምንድን ያለው ብራኖ ላ በዘራችሁ አያድርስባችሁ በዘራችሁ አያድርስባችሁ የሚል ነገር ነው ያየሁት። እና ያዊ ሰዎች ናቸው። ማደናገር፣ ማደናበር ማምታታት አይደለም ችሎታቸው። የአማራን ህዝብ የሰደበ፣ የኦሮሞን ህዝብ የሰደበ፣ የትግራይ የኢትዮጵያን ህዝብ የሰደበ ወጥተው ዛሬ የሚያዋርዱት ይሄ ህዝብ ለእንደ እናንተ አይነት ቦታ የላትም። በዘመኗ በታሪኳ ሶስት ሺህ ዘመን የኖረችው ባንዳን እየነቀለች ነው። ወራሪን፣ አጭበርባሪን፣ አታላይን አምታችን ለምድረው አጣጋ እያወጣችን በአንዳንድ ማውጣት አብይ አህመድ ይችልበት የኑሮ ውድነቱ በእጥፍ ጨምረዋል፣ የሚለው ካቴጎሪክሊ ላ ሀሰት ነው። እንግዲህ የሰው ፐርሰፕሽን በባንክ ሰባ ብር ስለነበረ ከዛ አሁን መቶ ሀያ ሲሆን በእጥፍ ጨምረዋል፣ ኑሮ ውድነቱ አብረ ጨምረዋል የሚል ሳቤ ነው። ይሄ ስተት ነው፣ በጣም በሚገርም ሁኔታ። እንዲሁም የዋጋ ግሽበት ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ስሙት። እንግዲህ ይህን የተማረ ደንቆሮ ጨቅላው በየቦታው እየገባ ነገር ከሚያበላሽ ሚኒስትሮች ትንታኔ ቢሰጡ ይሻላል በማለት ነበር ያቀረቧቸው። ይሁን እንጂ የባሳ አጨማለቀው ለስሙ ሁሉም ዶክተሮች ናቸው። ለነገሩ የቤተ መንግስቱ ጨቅላስ ዶክተር ሆኖ አይደል? እንኳን እነዚህ በትክክለኛው ስርዓተ ትምህርት ውስጥ ያለፉት። ምክንያቱም የኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገበያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው፣ የሸቀጦች ዋጋ ምን ይመስላል። ይህን ስናይ አርሶ አደሩ፣ አርብቶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን። አንድን ችግር ለመፍታት ከታሰበ መጀመሪያ ችግሩ መኖሩን አምኖ መቀበል ይጠይቃል። የችግሩን መጠንና ጥልቀት መርምሮ መፍትሄ ማፈላለግ ደግሞ ቀጥሎ ይመጣል። ሰካራሙ ብልጽግና ግን የመፍትሄ ሀሳብ ስለሌለው አስቀድሞ ችግር መኖሩን ይክዳል፣ ይሸመጥጣል፣ አይኔን ግንባር ያድርገው ብሎ ይምላል። የባንዳን የማውጣት ኤክስፐርቱን በጣም በጣም በጣም አስደናቂ ባንዳን የማምረት ባንዳን የማውጣት ባንዳን የመመልመል ባንዳን የማሰልጠን ችሎታው በጣም ሊመሰገንለት የሚገባው አብይ አህመድ አሳ ሊጠመድ ሲሄድ ጫፏ ላይ አድርጋችሁ ሁኩል ስትወረውሩት፣ ያችን ፈልጋ አሳዋስ መጣን የምታጠምዷት አብይ አህመድ ባንዳን ማጥመድ የሚችል ኩክ አለ ኤክስፐርት ነው። ባንዳን ወደ አንድ ቦታ የመሰብሰብ ትልቅ ችሎታ ስላለው አብይ አህመድ በባንዳ ምልመላ ችሎታ ኮንግራጁሌሽን። የኢትዮጵያ የግብርና ምርታማነት የጨመረበት ሁኔታ ለራስ የሚገርም ነው። የዚሁ ሁሉ አርሶ አደር የገቢ ሁኔታ እየጨመረ ነው ማለት ነው። ገበያቸው እየጨመረ የመጣ የህብረተሰብ ክፍሎች የኑሮ ውድነት መጨመሩን አይሰማቸውም ማለት ነው። ደሞዝ ተኛው አለ ሶይን ለማስተካከል ደሞዝ ማሻሻ በሶስት መቶ ፐርሰንት ያክል ትስታከላለ። ይሄ ባለጊዜ ምነ አይናችሁን ጨፍኑና ላሙኛችኋ ለሳ በብልጽግና ዘመን ኢትዮጵያን ኢኮኖሚስቱም ፖለቲከኛው ማሽቱ አደር ሆኗል። የሚያወራው በመረጃና ማስረጃ ሳይሆን አብይ አህመድን ለማስደሰት ነው። ኑሮ ተወደደ ያልነው እኮ ለዜጋው እንጂ ለእንደናንተ አይነቶች ወዳደሮች አይደለም። ታክሳችንን በደንብ ከሰበሰብን የመንግስት ጋር ያለው እንደቦዝ ማስተካከል፣ ሰው ስራ ሲገኝ፣ የቤተሰብ ገቢ ሲጨምር፣ የኑሮ ውድነቱ በተቻለ መጠን እየቀነሰ ያመጣል። የማክሮ ማሻሻያው በጣም በጣም የተሳካ ነው። የኑሮ ውድነት ያደገበት መጠን በግማሽ ቀንሷል። ይሄም ፕሮግራም ትናንት ምሽት በኢቲቪ ሲተላለፍ የተመለከቱ አንዲት አዲስ አበባ እናት በእኔ የደረሰ ችግር በዘርህ ድረስ ህይወቴን እንዳመሳቀል ያንት የሚመሳቀል ኑሮ ገፍትሮ ይጣልህ ብለው በእንባ ነው የረገሙት አሉ። የጦቢያ እናቶች እኳ ይናገሩ እንጂ አንዴ መናገር ከጀመሩ አንጀት አርስ ናቸው። ባንዳዎችን የማውጣት አቅምህ ትልቅ ነው። ልትመሰገን ይገባሃል። እንዳንተ ባንዳን ማውጣት የሚችል እንዳንተ አገርንም ህዝብንም የሚክዱ በገንዘብም በጥቅምም መመልመል የሚችል እንዳንተ ማንም ስለሌለ ለባንዳ መልማይነት በባንዳዎች ላይ ላለህ አቅም ኮንግራጁሌሽን አብይ አህመድ። ወይ ከአማራ ህዝብ አልሆነ ወይ ከኢትዮጵያ ህዝብ አልሆነ የአብይ አህመድ መጫወቻ ሆኖ ከባንዳም በወረደ ባንዳነት ከባንዳም በረከሰ ባንዳነት። በጣም ያስቃል በጣም ያስቃል። በሀገራችን አሁን ብዙ ሰው ሆም ኬር ቤት ውስጥ መታከም አዳዲስ ነገሮች እየመጡ ነው። ብዙዎች ቤታቸው ሆነው ጤናቸውን እራሳቸው ማየት ጀምረዋል። የውጭ ምንዛሪ እጥረት ብቻውን ፋብሪካዎችን አያቆምም። በባንክ ስርዓታችን ውስጥ ትርፍ የሆነ ትርፍ የሆነ 720 ሚሊዮን ዶላር አለ ማለት ነው። በዶላር እጥረትና በሰላም እጦት ምክንያት ብዙ ፋብሪካዎች እንደተዘጉ ሰምተናል። ለፋብሪካው ግብዓት የሚሆን ጥሬ እቃ በጠጠር እንዲያስገባ ፈልጋ ነው እንዴ? የውጭ ምንዛ ተግባር የጥረት ፋብሪካ ያዘጋ የምትለው ማነሽ እህቴ? ማንም ተራ ቲክቶከር ብሬስ እያሰረ ባለበት ሰዓት ለሂዩማን ሄር ብቻ መጨነቅ ምንድን ነው? ኩምቢያችንንም የምናስተካክል እንጂ አነስተኛ ገቢ ያላቸው የማህበረሰብ ክፍሎች የዋጋ ጭማሪ ያልተደረገ ማለት ይቻላል። በወር አራት ብር ነው። አሁን ከሃምሳ ኪሎዋት የሚጠቀሙ ቤተሰብ አራት ብር ማለት 13 ሳንቲም ማለት ነው በቀን። ይሄ ብዥታ አለ፣ ግብር ተጨመረ የሚል አዲስ የተጨመረ ግብር የለም፣ እና ይሄ ብዥታ መጥራት አለበት። የእኛ መንግስት አንድ መለያ ባሪ የሆነው ድሃውን ያተኮረ ጦቢያ አንቺ ታላቅ ሀገር፣ ትንሳኤሽ መች ነው? አራት ኪሎ ደንዝዞ የተቀመጠው ቡድን ተባሮ ሰው ሰው የሚሸቱ ጥዑም ማዛሽን እያሸተቱ ያደጉ ልጆችሽ የአባቶቻቸው ዙፋን ላይ የሚቀመጡትስ መች ነው? አዝማሪው በግጥሙ ኢትዮጵያ ሀገሬ ሞኝነሽ፣ ተላላ የሞተልሽ ቀርቶ የገደለሽ በላ እያለ የሚያማሽስ እስከ መች ድረስ ነው? አረ ከእውነተኛ ልጆችሽ ጋር የገባሽው ኩርፊያ ይበቃሻል ኢትዮጵያዬ። ያለ ገንዘብ ራሱን ለአብይ አህመድ ግርድና ባርነት ሰጥቶ በሉዘርነት ሬከርድን ሰብሯል። ዛሬ የባንዳ ሌብሎች አላቸው፣ ፈርስት ሌብል ባንዳ፣ ሰከንድ ሌብል ክላስ ጠፍ ያላቸው ባንዳዎች አሉ። ከባንዳም በጣም በዝቅተኛ ሌብል ዝቅተኛ ደረጃ ላይ ያለ ባንዳ በመሆን እርዱን ሰብሯል። ከባንዳነትን የወረደ ባንዳነት ንግግሮች ውስጥ አብይ አህመድ ሰክኗል። አለ አብይ አህመድ በዚህ ሁለት ዓመት ውስጥ ሰክኗል በዚህ ሁለት ዓመት ውስጥ የአማራን ህዝብ እየገደለ ያለው ማለት ነው የመምህራን ብቃት በትምህርት ደረጃ ዝም ብሎ ይሄ ዲግሪ ማግኘት ዲፕሎማ ማግኘት ብቻ ሳይሆን በአጠቃላይ የትምህርት ስርዓቱ ጥራት በመጓደሉ ትምህርት ለእኔ የሚሆን አይደለም ብሎ የሚያስብ ሊኖር ይችላል በዛ ምክንያት ለዚህ ግን መንግስት ትኩረት አልሰጠም ከባድ ክስ ነው የመምህራን ባንክ ለማቋቋም እንቅስቃሴ እያደረግን ነው የሰው ልጅ ግን ምን ያህል ድብቅ ፍጡር መሆኑን የምታዩት በብርሃኑ ነጋ ነው ያኔ በዘጠና ሰባት መለስን ተቃውመው ብርሃኑን የደገፉ የሸገር ልጆች ዛሬ ምን ሆን ይሆን? ኤርትራ በረሃ ወርደህ ስትታገል የነበረው ለመርህ መስሎን ነበር። እንደ ቡያ አህመድ የቦታ ሊካ ጭቃልታቦካ መሆኑ መች ገባን? ኮሌራ ጉዳዩን መንግስት ደብቆታል የሚለውን ሐሰት ከዚህ በፊት ኮሌራ የሚለውን ስም ራሱ በግልጽ የሚጠራ የበሽታ አይነትም አይልነበርም አተት እየተባለ ነው ብዙ ሰው የሚያውቀው እና ምንም ሸፍነን የምናንቀሳቀሰው በሽታ አይደለም። በሽታውን ስም ሰጥተን ተከላክሎ ማዳን የሚቻል የጤና ሚኒስትሯ ያልበላንን ልከክላችሁ እያለች ነው። እኛ ጸባችን ከበሽታው ስም አይደለም። የእኛ ቅሬታ ስራውን በደንብ አልሰራችሁም የሚል ነው። ብርሃኑ ግን ሳያላምጥ የሚወጣው የአበቅ ቤት አሸክትፎ ብዙ የተስማማው አይመስልም። ትንሽ ገርጀፍ ብሏል። የአማራ ህዝብ ላይ ጦርነትን አውጆ ንጹሐንን እየገደለ ያለው የአማራን ህዝብ እየጨፈጨፈ ያለው የአማራን ህዝብ እየፈጀ ያለው አብይ አህመድ ሰክኗል ነው እያለን ያለው። በአማራ ህዝብ ላይ አብይ አህመድ እየሰራው ያለው ወንጀል ወንጀል አይደለም፣ ሰክኗል የስካን ነው በአማራ ህዝብ ላይ እየተደረገ ያለው የኦሮሞን ህዝብ እየፈጀው ነው ያለው። አብይ አህመድ ከኢትዮጵያ አልበቃው ብሎ ከኤርትራ ጋራ ጦርነት ለመግባት ቢላዋ እየሳለ ያለው አብይ አህመድ ሰክኗል። እንግዲህ አያችሁ ከባንዳነትን የሰ- በጣም የወረደ ባንዳነት። የአሜሪካ የተራድኦ ድርጅት እርዳታውን ካቋረጠ በኋላ ይሄ ነገር ከመሆኑ በፊት ባለፉት አመታት ምን እያልን የነበር እንደ መንግስት የሚለውን ከተረጅነት መላቀቅ ብሎ መንግስት በአንድ ወቅት ሽመልስ አብዲሳ በሞቅታ አሜሪካን ነቀዝ የበላው ስንዴሽን አንፈልግም ብሎ ነበር። በኋላ ስናጣራ በእርዳታ የመጣውን ስንዴ አስፈጭቶ በሲሚንቶ ከረጢት ታሽጎ ወደ ኬንያ ሲያግዘው እጅ ከፈንጅ መያዙን ሰማን። አብይ በየመረኩ ራሳችን መቻል አለብን እያለ ስለ እንደነፋ ብቻ የድሆች ሆድ አይሞላም። ችግር ሲያጋጥመን ተረዳርተን እራሳችን እንወጣው በሚል ትንሽ ትንሽ ተወጣጠው ከደሞዛችንም አስር ብር አምስት ብርም ቢሆን አዋጥተን ባህላችን ስለሆነ፣ የክቡር ጠቅላይ ሚኒስትሩ የመተንበይ አቅምም ይገርመኝ ማለት ይሄ ጉዳይ ወደዚህ ደረጃ ይመጣል ብሎ የገመተው አልነበረም። ግን አስቀድሞ መዘጋጀታችን ዛሬ ይሄ ችግር ሲመጣ ብዙ አላስደነገጠም። ከደሞዛችሁ ሽራፊ ሳንቲም ማዋጣቱ ቀርቶ ስርቆቱና ሙስናውን ብታቆሙ ትልቁ ውለታ እንደዋላችሁልን ነበር። ምንቆጥረው ከአሜሪካ ይመጣ የነበረውን እርዳታ እንኳ ለተጎጂዎች ሳይደርስ በልተው በማይጠረቁ ባለስልጣኖች መንገድ ላይ ነበር የሚቀረው። እናገኘው ተሻገር እነ ተመስገን ጥሩ ነ በዙሪያው ያምታሉ። እነሱ ክላስ ያላቸው ባንዳዎች ናቸው። ሌብል አላቸው። አቤት ያስቀምጣቸው ማለት ነው። አልፎ ተርፎ ኢሳያስ አፈወርቅን ጌታ ብሎ ግሮ ላይ ወድቆ ስሙ ይሱ እያለ እየተለማመጠ ደጅ እየጠናው ና ሲሉ ብር እያለ አስበራ እየሄደ ሲለ ኢሳያስን ሲያየው እንደዚህ ቁልጭ ቁልጭ እያለ እየተለማመጡ እንደዛ ነበር። የሆኑ ወንድና ወንድ የሚጋቡ ባልና ሚስቶች አንዱ እንደ ወንድ፣ አንዱ እንደ ሴት አክት እንደሚያረጉት እንደዛ ነበር። ቁጭሉ አይና እያየው እየተለማመጠው ኢሳያስን ማለት ነው። ረስኪ ሚ ሄልፕ ሚ እያለ ኢሳያስን። የምንሰራው ለአንዲት ለሀገራችን ለሁላችንም ለኢትዮጵያ መሆኑን አውቀን በኢትዮጵያዊነት ጥላ ስር እንሰባሰብ በብሄር፣ በሃይማኖት፣ በማንነት አንለያይ። ኢትዮጵያን ማንም ሳይገድበን የትኛውን ቦታ ሄደን በጋራ እንገነባታለን እንጂ ወደ መንደራችን ወደ ሰፈራችን አንገባም ነው የብልጽግና አቋም። መንደርተኛው ብልጽግና ስለ አንድነት የሚያወራው በመሞራሉ ነው። ውዲቱ ሀገር የኢትዮጵያን ወጠጤው አብይ ባልበሰለ ጭንቅላቱ ባልሰከነ መንፈሷ ላሽቆ እንዳልነበረች አደረጋት። ተፋቅሮና ተሳስቦ ይኖር የነበረው ህዝብ በቂመኛው ኦህዴድ ዘመን በጥርጣሬ ጎሪጥ እንዲተያይ ሆነ። የአማራ ህዝብ ጥያቄ የሀገር ግንባታ ጥያቄ ነው። የኢትዮጵያዊነት ጥያቄ ነው። መመለስ ያለበት በኢትዮጵያውያን ወንድሞቹ ጥላ ስር በጋራ በመሆን ነው። አብዛኞቹ አጀንዳዎች የሀገራዊ ምክክር አጀንዳ ሆነው መጥተዋል። ስለምን ምክክር ነው የሚያወራው? የተነቃነቀን ጥርስ ማለት የተንገዳግደውን ብልጽግናን ነቅሎ መጣል ብቻ ነው ፍቱን መድኃኒቱ። በኑሮ ውድነት የሾቁ በሰላም ማጣት የተሰቃዩ ዜጎችም ባገኙት አቅጣጫ ሁሉ ድንበር አቋርጦ የሚሰደዱባት ሆነች። አብዮት አህመድ ምድረገነት የተባለችውን ሀገር በዘር ፖለቲካ እየናጠ እያፈራረሳት ነው። ለመዝደፍ፣ ለማዋረድ፣ ለማንጓጠጥ፣ ብልግና ለመናገር፣ ሰዎችን ለማወራረድ፣ ለመዝለፍ ጉልበት ያላቸው አፋቸው ላይ ነው። እሱም ደግሞ ጨዋ ስትሆን እኮ ነው ስትናገሩ የሚጨንቅ እውቀት ሲኖርህ ነው፣ በስርዓት ስታድግ ባህል ሲኖርህ ማነር ሲኖርህ፣ በግብረ ገብ በስነስርዓት ስታድግ ልትናገር የምትፈልገው ትጠነቀቃለህ። እንደነዚህ አይነት አለሊያዎች ግን ሚዲያ ላይ ወጥቶ ነውር መናገር ለነሱ እንደ ነውርም አይታዩትም። አብይ አቅሙን ያጋል፣ በስውር ማተራመስ ነው እንጂ። በእነዚህ ተላላኪዎች ነበር ትግራይ ሲያምስ የነበረው። በዚህ ቆሻሻ በሆነ አሳጭ አባይ በነበረ አንደበታቸው አብይ ከጀርባ ሆኖ ነበር፣ እነዚህ የተጠቀመ ነበር የሚያወናብደው። ስለዚህ በኢትዮጵያዊነት ጥላ ስር ተወያይተን ተነጋግረን የሁሉም ኢትዮጵያዊ አድርገን በጋራ እንፈታ ይላቸዋለን በአሁኑ ዘመን ሚዲያ ሀገር መገንባት ብቻ ሳይሆን ሀገር ያፈርሳል ሚዲያ ሀገር ያፈርሳል እባካችሁ እቺን ነገር ተጠንቀቋት እዚች ላይ የምትወጣዋን ነገር እባካችሁ እባካችሁ ተጠንቀቁ ዶሮን ሲያጃጅሏት ውሃ አፍልተው ለገላሽ ነው አሏት ሲያለፍ ያየውን ሁሉ የኔ የሚለው አልጠግባዩ ስግብግቦ ኦህዴድ ከመቼ ወዲህ ነው ስለ ጋራ ጥቅም ስለ ኢትዮጵያዊነት መስበክ የጀመረው? ስለ ሚዲያ ጥቅም አንታ ትንግራቸው ማንን መስማት ማንን ማድመጥ እንዳለባቸው እነሱ ያውቃሉ። የአማራ አርሶ አደር በነጻ ወጥቶ ገብቶ እንዳይሰራ እጅና እግሩን ቀይዶ ይዞ በማገት ያልተገባ ገንዘብ በመጠየቅ ከቦታ ቦታ እንዳያንቀሳቀሱ ማዕቀብ በመጣል ንብረትን በማቃጠል በዚህ መንገድ የሚመጣ ለውጥ የለም። አሁን አሁን ማህበረሰባችን በእጅጉ ሁኔታ እያወገዘ በከፍተኛ ከመንግስት ጎን ቆሞ ህግ እያስከበረ በመሆኑ የብልጽግናው ገረድ ብአዴን የሚመራውን ህዝብ አያውቅም የምንለው እኮ በምክንያት ነው። ይህ ብአዴን ካድሬ ይመራዋልህ የሚለውን አማራን ካልዘለፈ ገንዘብ አይከፈለውም። አናውስቱ ገና ያስጨልሉሃል። ቆየት እያለ ምታቸው ሲበረታብህ ገና ከዚህም በላይ ተወሸክታለህ። እንደነዚህ አይነቶችን ባንዳዎችን ወደ አደባባይ አውጥተው ሲያምታታ ሲያጭበረብር ሚዲያን ተቆጣጥሮ ገንዘብን እንደፈለግ እየረጨህ ህዝብን ለማወናበድ ወጣቱ ስራ እንዳይኖረው አድርገህ ስራ አጥ ካረከው በኋላ በገንዘብ እንደፈለክ እንድትገዛው በፈለግህ እንደ ኮንትሮል እንድታደርገው አብይ አህመድ ይሄ ሁሉ ባንዳ እኔ ለአብይ አዘንኩለት። የሰጣቸውን አሳይመንት ያልሰሩ ሰለፍ ባሪያዎች ናቸው እነዚህ። አቢ በነዚህ ነው መቆጣት ያለበት መናደድ ያለበት በነዚህ ነው። ምክንያቱም ያንን ሁሉ ገንዘብ ኢንቨስት አድርጎ ያንን ሁሉ ሚዲያ ከጀርባቸው አድርጎ ይሄ ኪሳራ። ይህንን ዝርፊያና የመኪና እገታን የሚያስተባብሩ ኃይሎች በምረት የሚገባው እየገባ ነው፣ የሚደመሰ እየተደመሰሰ ነው። ስለዚህ የፖለቲካና የጸጥታ መዋቅራችን ከመቼውም ጊዜ በላይ ተቀናጅቶ የህዝባችንን ሰላም የድረሱልኝ ጥሪ ምላሽ መስጠት መቻል አለበት ማለት ነው። እጅግ በጣም የሚያጓጉ ህዝብ በጉጉት የሚጠብቃቸው ልማቶች ዛሬ በዚህ ኃይል ምክንያት ተደናቅፈው ቆመው ይገኛሉ። ይሄ ግልገል ባዴን የሐሰት ወሬ እየፈጠረ አናብስቱን ካላራከሰ ማውራት አይችልም። አሸርጋጁ ባዴን ገንዘብ ከተሰጠው እናቱን ሳይቀር ለሽያጭ ያስማማል። ብልጽግና መሬት ላይ መሸነፉን የምናውቀው ይሄን መሰል መረን እንዲቦተረፍ ሲልክ ነው። ስለዚህ ይሄ ሀገር የሚቀየረው በስራ ነው፣ በሰላም ውስጥ ነው ሁላችን የምናሸንፈው። ስለዚህ አሁንም ቢሆን በጫካ ያሉ የታጠቁ ኃይሎች ዛሬም ቢሆን እንደ ወንድሞቻችሁ ከወንድሞቻችሁ ትምህርት ወስዳችሁ በሰላማዊ መንገድ ገብታችሁ ህዝብና መንግስትን ለመካስ እራሳችሁን ብታዘጋጁ ረኩ ሲያላዝም ቢውል በቆንጆቹና በህዝቡ መካከል ንፋስ አይገባም፣ ስን ጥቃትም አይፈጠርም። ይህ ወጠጥ የፊቱ ላይ ንቀት ይነበባል፣ በትዕቢት ተወጥሯል። ምናልባት ውስጡ ያለውን ፍርሃት ለመደበቅ እየተወነም ይሆናል። በገንዘብ ሊገዛው የሚችለውን ሰው ስጋ የለበሰ እቃ ግን የሆኑ በገንዘብ ገዝቶ ሚዲያውን ተቆጣጥረው ፍሪቲንጉ ተቆጣጥረው ሉዘር ይሄ የሳራ ጉሩብ የተሰጠውን አሳይመንት በቅጡ አልሰራም። አብይ አህመድ መናደድ ያለብህ በአብይ ሰራዊት ተደብቀህ ጀግና ጀግና ስትጫወት ነበር። መንግስቱ ኃይለ ማርያም እነዚህም ቢያገኛቸው ምን እንደሚል ታውቃለህ? ማዕረጋቸውን በመቀስ እየቆረጠ መቀመጫቸውን በሳንጃ እየወጋ ማባረር ነው አደል ያለው። እንደነዚህ አይነቶችን ለመንግስቱ ኃይለ ማርያም ነበር አሳልፎ መስጠት። መጀመሪያ ላይ እኮ መሳሳት ያለን ሁሉ ተሰብስቶ ነበረ። የአብይ አህመድን ግን ቆሻሻነቱ ካዩ በኋላ አረመኔ ነው ብሎ ተጸይፈውት ወጥተው በጀግንነት በየቦታው እየሄዱ ነው። መሰላቸው አለ መሰለን እውነት መሰለን ተሳሳትን አለ ጣልዳ ላይ እየተቀማ ዘንዘሊ ማላይ እየተቀማ በሰናይፈር ሰላም ተረጋግጧል ስትሉ ትንሽ ቅር አለኝ። እያየን እኮ ነው። ባለፈው እኮ በንትን ውይይቱ ደን ነበረ። በሀገር ምክክሩ ስንት ቀነ ተጉላልተን ይገባል፣ በሳምንታችን ይገባል። ከታዳሚዎች መካከል አንዱ ተነስቶ ሰብሳቢዎችን የምታወሩት ውሸት ነው እያላቸው ነው። ደፋሩ ተሰብሳቢ መሬት ላይ ያለው እውነትና እናንተ እዚህ ምትነግሩን ይጣረሳል ሲል አሳፍሯቸዋል። እውነት ላይ ያልቆመ ሁሉ ይወድቃል። ኦህዴድም እየተንገዳገደ ትንሽ ቆይ እንደሁ እንጂ መውደቁ አይቀርም። ያሳድጋ ት ልጅ በእናንተ ላይ ይህን ያህል ዘመቻ፣ ሰቆቃ፣ ግድያ፣ ዘረፋ የሚያደርገው ከእሱ በላይ ጠላት የሆነ ኃይል እየቀለበው እንዳለሆን ማስረጃዎች አሉ። ማለት ወንድምህ ሊሆን ይችላል፣ እህትህ ሊሆን ይችላል፣ ዘመዴ ሊሆን ይችላል። ጽንፈኛ ከሆነ በኋላ እምነት የለው፣ ዘመድ የለው፣ ወገን የለው፣ አባት የለው፣ እናት የለው፣ የሁላችንም ጠላት ወደ መሆን ተሸጋግሯል። ስለዚህ ህብረተሰባችን ከእንዲህ አይነት አጥፊ ኃይል መጽዳት አለበት። ይህ ትቢት ተንፍሶ ስንጥር እንዳገኘው ፊኛው ማሾ የምናይበት ጊዜ ሩቅ አይሆንም። እንግዲህ እንዳያችሁት ነው አማራ ክልል የሚመራው በእነዚህ መሰል ጅላጅሎች ነው። ብልግና ማለት የብልጽግና ከሰራው ይልቅ ያጠፋው ይበዛል። እንዳለመታደል ሆኖ ወፈፊው አብይ ስልጣን እለቃለሁ ከሚል ይልቅ ሙሉ ጦቢያው በጦርነት መታመስ እንድትፈራርስ የመረጠ ይመስላል።